ሐረግ ድራማ ላይ በክፍል መቶ ሁለት እንግዲህ የያፌት ና የናታን ሄደ፣ እኔ ውጤት መጥቷል ማለት ነው። ኤፍራታ እንግዲህ ይህን ውጤት ልታመጣ ስትሄድ ነበር ወደ ሆስፒታል፣ በዛው አድጋ ግን ቤት ሄዳ ገነት እናቷን እናቷን ያገኘቻት። ገነትም ኤፍራታን ቤቷ ድንገት ስታገኛት በጣም ነበር የተነገጠችው፣ በጣም ነበር የተደሰተችው። እንግዲህ ያፌት እየተቆጣጠራት ስለሆነ ቤተ ክርስቲያን ሚሄድ ሰው መስላ ነበረ። እንግዲህ ሄዳ ያን የኔ ውጤት አምጥታ በዘው ገነትን እና ወንድሟን አይታቸው እየመጣች እንግዲህ ሁላቸውም ወደ ቤተ ክርስቲያን ሄደው የራሴ የራሳቸውን ጸሎት እያደረጉ ነበረ። ኤፍራታም እንግዲህ ያሰብኩት ነገር እንዳይሆን ፈጣሪ ሆይ እርዳኝ አግዘኝ ነገሮች

አንተ አግዘኝ እያለች ጸሎት እያደረገች ነበር። ገነትም እንደዛው ልጇን ስላየቻት ደስ እንዳላት ፈጣሪዋን እያመሰገነች ዳግምም እንዲሁ እናቱና እህቱ ስለተገናኙ በደስታ እንደተዋጠ ፈጣሪያቸውን ሁለቱ እያመሰገኑ፣ ኤፍራታ ደግሞ የወደፊት እቅዷ የምትሄድበት መንገድ እንዲቀናት ለፈጣሪዋ ጸሎት እያደረገች ከዛ በኋላ ነበረ እንግዲህ ገነትንና ዳግምን ወደ ቤታቸው ሸኝታ፣ ምንም ሳትናገር ቤቷን የምትሄድ መስላ ወደ ውጤቱ የሄደች እንግዲህ ውጤቱን ይዛ አመታ እንግዲህ ለመክፈት እየሞከረች ነበረ። ያለቀው እንግዲህ ይሄ ውጤት ምን ሊሆን ይችላል? ወንድም እና ወንድም ሊሆኑ ይችላሉ ወይስ ላይሆኑ? ወንድም እና ወንድም ከሆኑስ ኤፍራታ ምን ልታደርግ ይሆን? ምን አስባ ነው እኔ ምርመራ ልታደርግ ያሰበችው? ባይሆኑስ ደግሞ ኤፍራታ ምን ልታደርግ ትችላለች? ይህንን እንግዲህ በቀጣይ ክፍል የምናየው ነው የሚሆነው። በሌላ በኩል ናታን አሁንም ቢሆን ከሷ ጋር እንዲሆን ፈጣሪዋ ጋር ሄዳ እየተማጸነች ነበረ ከናታ ጋር እንደ ድሮ ፈጣሪ እርዳኝና ልመለስ፣ እወደዋለሁ አፈቅረዋለሁ የሚሉትን ቃላቶች ሁሉ እየተናገረች እንግዲህ። ኤፍራታ አሁንም ሀሳቧ ያፌትን እቅዱን አክሽፋ ወደ ናታን መመለስ ነው። ግን ደግሞ እንዴት መመለስ እንደምት በጣም ከባድ እና ድቅድቅ ጨለማ ስለሆነባት ፈጣሪዋ ፊት ሄዳ እየተማጸነች ነው የምትገኘው ሌላኛው አቤል ነው እንግዲህ አቤል እዛ ቤት ውስጥ ሆኖ እያበሸቃት ይገኛል ማለት ነው ቴሌቪዥኑ ላይ የተለያየ ነገር እየከፈተ እሷም እየተናደደችበት ትገኛለች ግን ደግሞ እንዴት ማስወጣት እንዳለባት አሁንም እያሰበች ትገኛለች። ሌላኛው ናታን ነው። ናታን ና ዲያራ እንግዲህ ጥንብዝ ብሎ ሰክረው እየተወለቻቸሙ፣ እየተወለጋገዱ አንዴው የወደቁ አንዴ እየተነሱ ነበር ያመሹት። እንግዲህ በዚሁ አጋጣሚ ምናልባት የሆነ ነገር ሆነው እንደሆን አይታወቅም። እና ሳንንም ቢሆን የአፌት ሰዎች ሊያገኙት ይችላሉ። ምክንያቱም ከሰከረ ቦታው ሊሰጥ ይችላል፣ የሚሄድበትንም ላያውቀው ይችላል። ዲያራንም የወሰዳት እንግዲህ ሹፌሯ የእናቷ ሹፌር ስለነበረ ቤት ውስጥ ወስዶ አድርሷታል ማለት ነው። የዲያራናት ተጨንቃ ነበረ። ነገር ግን እናቷን ማየት እንደማትፈልግ ከክላሴ እራቂ ላይ ሻልፈልግም እያለቻት ነበረ። ዲያራ እናቷ ላይ እንደዚህ መቀየሯ ለእናቷ በጣም ግራ ቢያጋባትም ነገር ግን ዲያራ የተቀየረችበት ዋናው

አባቷን ያስገደለችው እሷ እንደሆነች ከወንድሟ ጋር ሲያወሩ ስለሰማች ነበረ። ወንድሟም ሲደውልላት እንግዲህ ይቅርታ እየጠየቀችው ነበረ። አስከፍቻ አለው ለካ እናቴን የምትርቃት በዚህ ምክንያት ነው እያለች እንግዲህ ከወንድሟ ጋር ለመቀራረብ ጥረት እያደረገች ነው። ከዚህ በኋላ ግን የዲያራ ወንድማና ዲያራ አብሮ የሚቀጥሉ ነው የሚሆን እንግዲህ እናትየው ብቻዋን ትቀራለች ማለት ነው። ምናልባት ያኛው ወንድማቸው መጥቶ አብሮ የሚቀጥሉበት አጋጣሚ ሊኖር ይችላል ማለት ነው። ሌላ ቤዛና ምክንያት ቤዛ አሁንም የሉሊት ነገር በጣም እያሳሰባትና እያስጨነቃት ይገኛል ማለት ነው። በየሄደችበት ቦታ ሙሉ በሙሉ እያስታወሰች እሷን የት እንዳለች እያሰበች ነው። የጸጸት ውስጥ ገብታለች። የት ልታገኛት እንደምትችልም እያሰበች ነበረ። ሰላም ውዲ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እግዚአብሔር ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። እንግዲህ ሐረግ ድራማ ክፍል መቶ ሁለት ተለቋል ማለት ነው። በባለፈው ክፍል እንግዲህ ኤፍራታ የዲ ኤን ኤ ውጤቱ እንደመጣ ከ ከሆስፒታል ተደውሎላት ነበረ። ከዛ በኋላ ግን እንዴት ማምጣት እንዳለባት በጣም ጨንቋት ነበረ። ሌላ ሰው ልኬ ሌላ ሰው ያምጣው ወይ ስትል ብላ ነበር የጠየቀች ነገር ግን እራሷ ካልሆነች ለሌላ ሰው መስጠት እንደማይቻል ስለነገሯ ተሰብሯት ግን ከያፊት ተደብቃ ደግሞ እንዴት መሄድ እንዳለባት እያሰበች ነበር። አንድ ሀሳብ ስለመጣላት ቤተ ክርስቲያን የምትሄድ መስላ ሄዳ እንግዲህ ውጤቱን አምጥታለች። ምክንያቱም አሁን ላይ ያፊት በጣም እየተጠራጠራት ነው። አንደኛ ናታን ተቀናቃኛቸው መሆኑን ካወቀ በኋላ ሁለተኛ ደግሞ አቤል እዛ ቤት መኖር ከጀመረ በኋላ ኤፍራታን በጣም እየተጠራጠራት ነው። የሆነ ቀመር፣ የሆነ እቅድ እያቀደችበት እንደሆነ እያሰበ ስለሆነ በጣም ጥርጣሬ ውስጥ ስላለ ኤፍራታን አሁን እንደፈለገች መውጣት መግባት ትችልም ነበረ። እንግዲህ ብቻ ሰበብ አስበብ ፈልጋ ሄዳ ውጤቱን ይዛ መታለች ማለት ነው። እንግዲህ ውጤቱ ምን እንደሚሆን በቀጣይ ክፍል የምናየው ነው የሚሆነው። ኤፍራታ ምን የምታደርግ ይመስላችኋል? እንግዲህ አንደኛውም ይህን ውጤት ማየት የፈለገችው ልጇ አባት ማን እንደሆነ ሲቀጥል ደግሞ ወንድምና ወንድም እንደሆኑ ካወቀች ብዙ ነገሮች ሊፈጠሩ ይችላሉ። ብቻ ጸሎቷን እያደረገች ነበር እንግዲህ፣ ፈጣሪ ሆይ እኔ ያሰብኩት ነገር እንዳይሆን አንተ እርዳኝ እያለች ነበረ። እንግዲህ ወንድምና ወንድም ከሆኑስ ምን ልታደርግ ትችላለች? ልታስታርቃቸው ትችላለች ወይስ ደግሞ ኤፍራታ ከሁለቱም ልትረቅ ትችላለች። ምን እንደምታደርግ እንግዲህ ኮሜንት ላይ አስቀምጡልኝ ማለት ነው። በሌላ በኩል እንግዲህ ጽዮን ናት ማለት ነው። ጽዮን እንግዲህ እዛ ቤት ሆና ቤዛን እየፈለገች ነበረ። ነገር ግን ቤዛ ለባብሳ ዘንጣ ወጥታ ነበረ። እንግዲህ ቤዛ ከዛ በፊት ጓደኛዋ ከከተማ እንውጣ ብሏት ነበረ። ምክንያቱም እናቷ እናደው ስለሆነ ራሱን ማሳረፍ ስለሚፈልግ ከከተማ መውጣት እንደፈለገ ነግሯት ነበረ። እሷም እንግዲህ እሽ ብለው ከከተማ ሊወጡ ተስማምተው ነበረ። ከተስማሙ በኋላ እንግዲህ ልብሷን ለባብሳ ዝንጥ ብላ ወጥታ ነበር ማለት ነው። ምናልባት የት እንደምትሄድ እየጠየቀቻት ነበር ጭሆን፣ ነገር ግን መናገር አልፈለገችም። የት መሄድ እንደፈለገች ለጽዮንም መናገር አልፈለገችም እሷ እንግዲህ ህዋንንም እየፈለገች ከሱ ጋር ጥሩ ጊዜ ለማሳለፍ ነው ያሰበችው እንግዲህ ከዚህ በኋላ ቤት ውስጥ እየቀረችው እኛው እንደገመት ነው ጽዮን ብቻ ና ሉሊት ናቸው ማለት ነው ናታን ካልመጣ በተለይ ሁለቱ ብቻ ናቸው እነዚህ ሁለቱ ሴቶች አንድ ቤት ውስጥ ሆኑ ማለት ብዙ ችግሮች ሊፈጠሩባቸው ይችላል ምክንያቱም ከዛ በፊትም ብዙ ችግሮች ተፈጥረው ስለነበር አሁንም ሉሊት የሆነ ነገር ልታደርጋት ትችላለች በተለይ ቤዛዛ ቤት ካልሆ ናሳ ላይ ያሉ መረጃዎችንም ለመፈለግ ብዙ ነገሮችን የምታደርግ ነው የሚሆነው። እንግዲህ ቤዛ ትሄዳለች አትሄድም፣ በቀጣይ ክፍል የምናየው ነው የሚሆነው። ሄዋንን እንግዲህ በጣም እያሳሰባት ነው። የት እንደምታገኛት ምን ማድረግ እንዳለባት ሁሌም እያሰበች ትገኛለች ማለት ነው። እንግዲህ ቤዛ ከሄደች ጽሆንና ሉሊት ቤት ውስጥ ነው የሚሆኑት ማለት ነው። ሉሊት እንግዲህ አሁንም ማቃጠሯን ጀምራለች ማለት ነው። ለቤዛ ለቤዛ ጓደኛ እሱ ሲመጣ ስለ ቤዛ መጥፎ ነገር ለቤዛ ደግሞ ጓደኛዋ ብዙ መጥፎ ነገር እንዳወላት እንዳወራት ቤዛ እንደማይወዳት በቃ ስለ ራሱ ብዙ ነገር ማውራት ፈልጋ ነበር ግን ደግሞ ቤዛ ልታምናት አልቻለችም። እሷ ራሷ ደና ሰው ሆና ለቤዛ እንደተከራከረች ና እሱ ግን ስለ ቤዛ ብዙ መጥፎ ነገሮችን እንዳወራ እየነገረቻት ነበረ። ቤዛ ግን ምን አይነት ውሸታም ና አስመሳይ እንደሆነች ስለምታቅባ ሉሊትን አላመነቻትም። ስላላመነቻት ደግሞ ሉሊት በጣም ተናዳ እያመነጨቀቻት ነበረ። አሁን ላይ ሉሊት ምንም ነገር ብትል ሁሉም ሰው አያምኗትም፣ ማንም ሰው አይቀርባትም። ብቸኝነቷን ይዛ እንግዲህ እየወረሽ ትገኛለች ማለት ነው እንግዲህ በቀጣይ ክፍል ደግሞ በክፍል መቶ ሶስት ብዙ ነገሮች ሊፈጠሩ ይችላሉ። የኢፍራታ የዲኤንኤ ውጤት ብዙ ነገሮችን የሚቀይር ይሆናል ማለት ነው። እንግዲህ በቀጣይ ክፍል የምናየው ይሆናል። እስከዛው ባይ ባይ።